ሰላም፣ ጤና ስጥልን። የተከበራችሁ ቤተሰቦች፣ አሁን ዜና እናሰማለን። ይህም ሰበር ዜና ነው። የህዋት እንግዲህ ደብረ ጽዮን የሚመራው የህዋት ቡድን መቀሌን ተቆጣጠር ያሉ ብሏል። አሁን ደሞ ማምሻውን ያወጣው መግለጫ አለ። እሱም በጥቂቱ እዚህ ጋር እንደሚከተለው እናነባለን። የክህደት ቡድኑ ኃላፊነት የጎደለው ስራውን አጠናክሮ በመቀጠል ህዋትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀል ትግራይ ውስጥ ከቁጥጥር ውጪ የሆነ ሁኔታ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ነው ብሏል። የደብረ ጽዮን ቡድን ትግራይ ውስጥ ያጋጠሙት ችግሮች ለመፍታት የህዋት የህዝቡና የሰራዊቱ ውሳኔዎችን መተግበር አማራጭ የሌለው ነው ብሏል የኢትዮጵያ መንግስትና የዓለም አቀፍ ማህበረሰብ የፕሪቶሪያ የሰላም ስምምነት በሙሉነትና በፍጥነት በመተግበር ወደ ዘላቂ ሰላምና መልሶ መቋቋም በሚወስድ መንገድ አዎንታዊ ድርሻቸውን እንዲወጡ ጥሪያችንን እናቀርባለን ነው የሚለው እውነቱን ከሆነ እጅግ በጣም እናመሰግናለን ነገር ግን እባብ ለመደት ተብሎ በኪሳ እያዝም የሚለውን ተረት እዚህ ጋ ማካተት እንችላለን ቢኮዝ እኛ እስካልተረዳን ድረስ እነሱ በዛ ጥፋታቸው መቀጠላቸው የግድ ስለሆነ። ሌላው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ፌዴራል መንግስቱ በትግራይ ቀውስ ውስጥ ጣልቃ እንዲገባ ያቀረቡትን ሕጋዊ ጥያቄ እንደሌለ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫቸው ላይ ተናግረዋል። በሕገ መንግስቱ መሰረት የፌዴራል መንግስት በክልሎች ጣልቃ እንዲገባ መጠየቅ የሚችለው በምርጫ የተቋቋመ ምክር ቤት መሆኑን የጠቀሱት አቶ ጌታቸው ጊዜያዊ አስተዳደሩ ግን የፌዴራል መንግስቱ አካል እንደሆነ ተናግረዋል። አቶ ጌታቸው ጊዜያዊ አስተዳደሩ የጠየቀው ፌዴራል መንግስቱ ከኃይል እርምጃ ውጪ ችግር ፈጣሪውን ቡድን አደብ እንዲያስገዛ ብቻ መሆኑን ጠቅሰዋል። ችግር ፈጣሪው ቡድን የርዕሰ መስተዳደርነት ስልጣን ለመቀበል ሲል ከፌዴራል መንግስቱ ጋር ለመደራደር ወደ አዲስ አበባ ሊመጡ ይችላሉም ያሉት አቶ ጌታቸው ጠቅላይ ሚኒስትር ዶክተር አብይ ለራሱ የግልጽና የቡድን ጥቅም ሲል የህዝብን ሰላም የፕሪቶሪያውን ስምምነትና የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ጠይቋቸዋል። ትግራይ ውስጥ ከሚፈጠረው ትርምስ እናርፋለን ብለው ከሚጠብቁት ኃይሎች መካከል አንዱ የኤርትራ መንግስት መሆኑንም አቶ ጌታቸው ጠቁመዋል። የትግራይ ጊዜያዊ አስተዳደሩ ፕሬዚዳንቱ አቶ ጌታቸው ረዳ በጠቅላይ ሚኒስትር ዶክተር አብይ ጥሪ ወደ አዲስ አበባ እንደመጡ እና በቀጣዩ ሳምንት መጀመሪያም ወደ ትግራይ እንደሚመለሱ ከቢቢሲ ጋር ባደረጉት ቃለ ምልልስ ተናግረዋል። አቶ ጌታቸው የሰሜን ምስራቅና ማዕከላዊ ትግራይ እንዳንድ አካባቢዎች ከጊዜያዊ አስተዳደሩ ቁጥጥር ውጪ እንደወጡ ተናግረው ይህ በእንዲህ እንዳለ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለመቀሌ ከተማ ከንቲባነት የሾማቸው ረዳይ በርሄ ለሶስት ወራት በውዝግብ ተዘግቶ የቆየውን የከንቲባ ጽህፈት ቤት ተረክበው ስራ ጀምረዋል ተብሏል። የደብረ ጽዮን ቡድን መቀሌ የሚገኘውን መንግስታዊውን የኤፍኤም ሬዲዮ ጣቢያን መቆጣጠሩን ገልጧል። የእስራኤል ውጭ ጉዳይ ሚኒስቴር ጌዶን ሳር ሽብርተኝነት የእስራኤልና የኢትዮጵያ የጋራ ስጋት እንደሆነ ትናንት ቴል አቪቭ ውስጥ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዶን ጢሞቴዎስ ጋር በሰጡት ጋዜጣዊ መግለጫ ላይ መናገራቸውን የእስራኤል ጋዜጦች ዘገቡ። የእስራኤሉ ውጭ ጉዳይ ሚኒስትር በየመን ሁቲዎችና በሶማሊያው አልሸባብ መካከል ትብብር እንዳለ መግለጣቸውን ዘገባዎቹ ጠቅሰው ውጭ ጉዳይ ሚኒስትር ሳር ኢትዮጵያ አልሸባብን በመዋጋት ረገድ ቁልፍ ሚና እየተጫወተች እንደሆነም ጠቁመዋል ተብሏል። ሳር በቅርቡ በኢትዮጵያ ጉብኝት የማድረግ እቅድ እንዳላቸው ገልጧል ነው የተባለው። የየመን ሁቲዎች ለአልሻባብ የተቀጣጣይ መሳሪያዎች ድጋፍ እንደሚያደርጉም በተደጋጋሚ ሲነገር ቆይቷል። በአማራ ክልል ሰሜን ወሎ ዞን በቡግና ወረዳ ለከፍተኛ የምግብ እጥረት የተጋለጡ ነዋሪዎች የምግብ እርዳታ ካገኙ ከ20 ቀናት በላይ እንደሆናቸው ከዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት መሰማቱን ጠቅሶ ሸገር ሬዲዮ ዘገበ ለነዋሪዎች አስቸኳይ የምግብ እርዳታ የተቋረጠው የአሜሪካው የተራድኦ ድርጅት ዩኤስአይዲን የምግብ እርዳታ አቅርቦቱን ማቋረጡ ተከትሎ እንደሆነ ነው የተገለጠው። የክልሉ መንግስት በክልሎቻቸው የምግብ እጥረት ያለባቸው ነዋሪዎች በራሳቸው ወጪ የምግብ እርዳታ ያቅርቡ የሚል ፖሊሲ መንግስት መከተል መጀመሩ ለእርዳታው መቋረጥ ሌላኛው ምክንያት ነው ነው የተባለው። በወረዳው ከፍተኛ የምግብ እጥረት የተከሰተው በተያዘው የምርት ዘመን ለማምረት ከታቀደው 294 ሺህ ኩንታል እህል ውስጥ ዘጠና አንድ ሺህ ኩንታል ብቻ በመመረቱ ነው ተብሏል። የአሜሪካው ተራድኦ ድርጅት እርዳታ ማቋረጡን ተከትሎ በትግራይ ለአንድ ሚሊዮን ዜጎች እርዳታ የሚያቀርቡ የረድኤት ድርጅቶች እርዳታ ማከፋፈል እንዳቆሙም አሶሲትድ ፕሬስ ዘግቧል። ለአብነትም ከመቀሌ ወጣ ብሎ በሚገኙ 20 ሺ ተፈናቃዮችን የያዘ መጠለያ የምግብ እርዳታ እንደተቋረጠ ዘገባው ጠቅሷል። የረድኤት ድርጅቶች ጥምረት በአሁኑ ወቅት ትግራይ ውስጥ የምግብ እርዳታ ለማጓጓዝ ለነዳጅና ለጭነት ተሽከርካሪዎች ኪራይ የሚሆን ገንዘብ እንደሌለው መናገሩን ዘገባው ጠቅሷል። በገንዘብ እጥረት ሳቢያ 300 ሺህ ተረጂዎችን ለአንድ ወር መመገብ የሚችል 5000 ሜትሪክ ቶን የእርዳታ ማሽላ መቀሌ መጋዘን ውስጥ እንደታሸገ መሆኑን መረዳቱንም ዘገባው ጠቁሟል። ለሳምባነቀርሳ ቀርሳ ኤችአይቪ፣ እና በጦርነቱ ወቅት የጾታዊ ጥቃት ሰለባ በሆኑ ሴቶች ላይ የሚሰሩት ድርጅቶችም ስራቸውን ሁሉ አቋርጠዋል ተብሏል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መግለጫ ሰጠ። ከቅርብ ዓመታት ጀምሮ ወደ ምድራችን የሚመጡ የንስሐ ግቡ መልእክቶች ስለሆኑ ባለፈው ዓመት ታላቅ የሀገራዊ ንስሐ ጊዜን በአደባባይ አከናውናል። ይህንን ንስሐ መቀጠል ስለታመነበት የሀገራዊ ንስሐ የሚያስተባብር ግብረ ኃይል በወንጌል አማኞች አብያተ ክርስቲያናት ካውንስል ይሁን ይሁንታ ተቋቁሞ ተግባሮቹን በተሻለ መንገድ ለማውጣት ወይም ለመወጣት በመስራት ላይ ይገኛል ብሏል። በዚህ መሠረት ከሚያዝያ 6 እስከ 11 2017 ዓ ም ከሰኞ እስከ ቅዳሜ ባሉት የህማማቱ ሳምንት በመላው አገሪቱ ባሉ ማህበር ምዕመናን ቢቻልም በከተሞች አመች በሆኑ በተመረጡ አብያተ ክርስቲያናት በአንድነት በመሰብሰብ የኑዛዜና የንስሐ ቀናቶች እንዲሆኑ። ሁለት ከሚያዚያ 19 እስከ ግንቦት 17 2017 ዓም ባሉት ሳምንታት ደግሞ ኑዛዜ ያደረግንባቸው ጉዳዮችን ወደ ፍሬ እንደ እንዲመጡ በየአጥቢያው የንስሐ አቅጣጫዎች የትምህርትና ንስሐውን ከህይወት ጋር የምናዛምድባቸው ጊዜያቶች እንዲሆኑ። ሶስተኛው ግንቦት 24 ቀን 2017 ዓ ም በሁሉም ከተሞችና አካባቢዎች የማጠቃለያ የንስሐ ጊዜ መሪዎች በየክልሎቻቸው የካውንስልና የህብረቶች አደረጃጀቶች እንዲያደርጉና በአዲስ አበባ ለሚካሄደው ለሀገር አቀፉ የማጠቃለያው የንስሐ ጊዜ ክልሉን የሚወክሉ መሪዎችን ወክለውና በክልሉ ቤተክርስቲያን መለኮታዊ ስልጣን ያላቸው ያልተለያቸው ወደ አዲስ አበባ እንዲላኩ። አራት ከግንቦት 25 እስከ 27 2017 ዓ ም ለሶስት ቀናት ከመላው ኢትዮጵያ ክልሎችና ከዲያስፖራ በክልሎች ቤተ ክርስቲያን መለኮታዊ ስልጣን በሚወክሉ መሪዎች በአዲስ አበባ ከተማ ማጠቃለያውን በተወከሉ መሪዎች የንስሐ ጊዜ በማድረግ የንስሐ ማጠቃለያ እንዲሆን ታቅዷል። በመላው ኢትዮጵያና በውጭ ሀገር የምትኖሩ የወንጌላውያን አማኞች ሁሉ በዚህ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይል በልዩ ልዩ መገናኛ ዘዴዎች በሚያሰራጫቸው የንስሐ አቅጣጫዎችና የኑዛዜ ጸሎት ርዕሶች እየታገዛችሁ የንስሐ ጊዜውን አብረን በጋራ እንድናከናውን ጥሬን አቀርባለሁ ብሏል። ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜያለሁ፣ ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸናም በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ዕረፍት አትስጡ ይላል ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 6 እስከ 7 ያለው። ልዑል እግዚአብሔር ሀገራችን ኢትዮጵያን ይባርክ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ መጋቢት 3 2017 ዓ.ም። ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው በፍቅር ጥያቄን አልተቀበልሽም በሚል እንደሆነ ፖሊስ ገለጠ። በአዲስ አበባ በልደታ ክፍለ ከተማ ወረዳ ስድስት ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ገልጧል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ አማርኛው በሰጡት ቃል ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 2 ቀን 2017 ዓ.ም ጠዋት ከአንድ ሰዓት ተኩል እስከ ሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ ነው ብለዋል። ለሶስት ሰዎች ሞት ምክንያት የሆነው ሁኔታው የተፈጠረው የፍቅር ጥያቄን ምላሽ አላገኘም በሚል ምክንያት ነው ብለዋል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባ የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን አጥፍቷል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪታና ተስፋዬ የተባለችው 32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለው የሥራ ባልደረቦቹን ነው በጥይት ተኩሶ የገደላቸው። ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ነው ግድያውን የፈጸመው። ግለሰቡ ግድያውን የፈጸመው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ ነው። መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መጥቶ ገድሏል ባልደረባውን ተኩሶ ከገደለ በኋላ ደግሞ ሌላኛዋን የጥቃቱ ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ አልነበረም ግለሰቡ። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መጥቶ ገሏል። በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት ነበር። ግለሰቡ ሁለቱን ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ህይወት አጥፍቷል። በክስተቱ በአጠቃላይ የሶስት ሰዎች ህይወት ነው የጠፋው። ሁለቱም ዋቾች ወይዘሪት ሃና ተስፋይና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፍ ተገኝቷል። ፖሊስ በምርመራው ስለ ግንኙነታቸው ያጣራል ተብሏል። ሌላው የወንዝ ብክለት ፈጻሚዎች ናቸው በተባሉት ላይ ከ6.7 ሚሊዮን ብር በላይ ቅጣት ተጣለባቸው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለሥልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ፍሳሽ ቆሻሻ ወደ ወንዝ የለቀቁ 24 ድርጅቶችና ሶስት ግለሰቦች ላይ በአጠቃላይ 6.7 ሚሊዮን ብር የገንዘብ ቅጣት መጣሉን አስታውቋል። ቅጣቱ በተለያዩ ክፍለ ከተሞች የተጣለ ሲሆን በተለይም አዲስ ከተማ፣ ነፋስ ስልክ ላፍቶ እና አራዳ ክፍለ ከተሞች ከፍተኛ ቅጣት የተመለከተባቸው ቦታዎች ናቸው ተብሏል። የአስገድዶ የመድፈር ጥቃት የፈጸመው መምህር በእስራት ተቀጣ። በምዕራብ ሸዋ ዞን ኤጀሬ ለፎ ወረዳ ኦሎኮሊ 02 ቀበሌ ውስጥ በአስገድዶ መድፈር ወንጀል በተከሰሰው መምህር ላይ የኦሮሚያ ጠቅላይ ፍርድ ቤት የእስር ቅጣት ማስተላለፉ ተገለጠ። ከምዕራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት የተገኘው መረጃ እንደሚያመላክተው ተከሳሽ መዝገባ ወራ የተባለው መምህር ግንቦት 21 ቀን 2016 ዓ ም በኤጀሬ ለፋ ወረዳ ኦሎንኮሚ 02 ቀበሌ ውስጥ በመምህርነት ሙያ እያገለገለ ያለ የ16 ዓመቷ አዳጊ ላይ የመድፈር ጥቃት ፈጽሟል። ተከሳሹ መምህር የ16 ዓመቷን ታዳጊ እናት በሰራተኝነት በማስጠጋትና ልጇን በቤቱ በማስጠጋት እያኖራቸው ያለ፣ ግንቦት 21 ቀን 2016 ዓ.ም የመምህሩ ሕጋዊ ሚስት የእርግዝና ክትትል ለማድረግ ወደ ሆስፒታል በምትሄድበት ጊዜ ብቻን እንዳትሆን የታዳጊዋን እናት አብሯት መሄዷን ገልጧል። ተከሳሹም የታዳጊዋን እናት ከባለቤቱ ጋር ተከትላ መሄዷን እንደ አጋጣሚ በመጠቀም በቤት ውስጥ ብቻዋን በማግኘቱ የመድፈር ጥቃት እንደፈጸመባት ተረጋግጧል። የደረሰባትን የአስገድዶ የመድፈር ጥቃት ለወላጅ እናቷና ለመምህሩ ባለቤት ከሆስፒታል ሲመለሱ በማሳወቅ ወዲያውኑ ጉዳዩን ለፖሊስ ጥቆማ በመስጠታቸው በቁጥጥር ስር ውሏል ፖሊስም የመድፈር ጥቃት የደረሰባት ታዳጊ ሆስፒታል በመላክ በማስመርመርና የምርመራ ውጤቱን በመቀበል የምርመራ መዝገቡን አጠናክሎ ለአቃቢ ህግ ልኳል አቃቢ ህግ የመሰረተውን ክስ ሲከታተል የነበረው የምዕራብ ሸዋ ዞን ከፍተኛው ፍርድ ቤት በተከሳሹ ላይ ውሳኔ ያስተላለፈ ሲሆን በውሳኔው ቅር የተሰኘው የተበዳይ ቤተሰቦችና አቃቢ ህግ ጉዳዩን በይግባኝ ለኦሮሚያ ጠቅላይ ፍርድ ቤት ማቅረባቸው የኦሮሚያ ጠቅላይ ፍርድ ቤት ሰበር ችሎትም የካቲት 20 ቀን 2017 ዓ ም በኋላው ችሎቱ በዞኑ ከፍተኛ ፍርድ ቤት የተሰጠውን ውሳኔ በመሻር በተከሳሹ ላይ በ9 ዓመት እስራት እንዲቀጣ ወስኖበታል። ሌላው የኤካቲት ወር ሀገሪቱ አጠቃላይ የዋጋ ግሽበት 15 በመቶ መሆኑን አገልግሎቱ አስታወቀ። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው መረጃው መሰረት የኤካቲት ወር አጠቃላይ የዋጋ ግሽበት 15 በመቶ ደርሷል ብሏል። ይህ አሃዝ ከጥር ወር ጋር ሲነጻጸር የ0.5 በመቶ ቅናሽ ያሳየ ሲሆን በኤካቲት ወር ከተመዘገበው የዋጋ ግሽበት መካከል የምግብ ነክ እቃዎችና የ14.6 በመቶ ድርሻ ሲይዙት ምግብ ነክ ያልሆኑ እቃዎች ደግሞ የ15.6 በመቶ ድርሻ እንዳለ ላቸው ጠቁሟል። የኢትዮጵያ የምግብና መድኃኒት ባለሥልጣን አምስት የገበታ ጨው አይነቶችን ህብረተሰቡ እንዳይጠቀማቸው አሳሰበ። የኢትዮጵያ የምግብና መድኃኒት ባለስልጣን የተለያዩ የገበታ ጨው ምርት አይነቶችን በሚመለከተው አካል ደረጃ ምልክት የመጠቀም ፈቃድ ሳይኖራቸው በመገኘታቸው ነው ህብረተሰቡ እንዳይጠቀማቸው ያሳሰበው። ባለስልጣኑ በቅርቡ ገበያ ላይ ባደረገው ቁጥጥር አምስት የተለያዩ የገበታ ጨው ምርቶች የብሔራዊ የደረጃ ምልክት የመጠቀም ፈቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው መገኘታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዋና ዳይሬክተር አቶ አበራ ደመቀ ተናግረዋል። በመሆኑም እነዚህ ምርቶች ጥራታቸውና ደህንነታቸው ያልተረጋገጡ በመሆናቸው ህብረተሰቡን እንዳይጠቀማቸው ባለስልጣኑ አሳስበዋል። ጥቅም ላይ እንዳይውሉ የተባሉት ምርቶች ሊኑ የገበታ ጨው፣ ታሪክ የገበታ ጨው፣ ቤይ የገበታ ጨው፣ ሽማ አዮዳይዝድ እና ጂኤም አዮዳይዝድ ጨው በሚባል የምርት ስም የሚጠሩ መሆናቸውን አቶ አበራ ደመቀ ተናግረዋል። ታላቁ የጎዳና ላይ ኢፍጣርና የቁርአን ውድድር በመጪው እሁድ ይካሄዳል ተባለ። የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድርና ታላቁ የጎዳና ላይ ኢፍጣር ስነ ስርዓት በመጪው እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ ነው ያስታወቀው። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ በአዲስ አበባ እየተካሄደ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ በዚህ ወቅት እንዳሉት ቁርአን በሁሉም መስክ የሰዎችን ሕይወት በቀና መንገድ በመምራት ለማህበረሰብ ከፍታ መሰረት መሆን የቻለ ነው ብለዋል። በዚህ አግባብ ውድድሩ ይህን የቁርአን ክብርና ከፍታ ለመግለጽ የተዘጋጀ መሆኑን ነው የተናገሩት። ውድድሩ ቁርአንን በልቦናቸው የተሸከሙ ሐፊዝ ወጣቶችን ለማበረታታትና ቀጣይ ተተኪ ትውልዶችን ለመፍጠር ያለመ ነው ብለዋል። ዋናው ሀገር አቀፍ የቁርአን ውድድር እሁድ መጋቢት 7 2017 ዓ ም በአዲስ አበባ መስቀል አደባባይ እንደሚካሄድም አመላክተዋል። በዚሁ ቀን በርካታ አማኞች የሚታደሙበት ታላቁ የጎዳና ላይ ኢፍጣር ስነ ስርዓት ከኢፍጣር እስከ ቁርአን በሚል መሪ ሐሳብ እንደሚከናወን ጠቁመው ሕዝበ ሙስሊሙ በሁለቱ ታላላቅ መርሃ ግብሮች ላይ እንዲሳተፍ ጥሪ አቅርበዋል ሲል ኤፍኤም ዘግቧል። ሌላው በገበያተኞች ላይ የወደቀ ዛፍ የሰባት ሰዎችን ህይወት ቀጠፈ ተባለ። በሸካ ዞን የኪ ወረዳ ፌዴ ከተማ በሐሙስ ገበያ መሃል የነበረ ትልቅ ዛፍ በገበያተኞች ላይ ወድቆ የሰባት ሰዎች ህይወት ያለፈ ሲሆን፣ በስምንት ሰዎች ላይ ደግሞ ከባድና ቀላል ጉዳት አድርሷል። አደጋ የደረሰባቸው ወገኖች በቴፒ አጠቃላይ ሆስፒታል ሕክምና እያገኙ ሲሆን ከፍተኛ ጉዳት ያስተናገዱ ወገኖች ወደ ጅማ ሬፈር ተደርጓል ሲል የዞኑ ኮሚኒኬሽን ቢሮ አስታውቋል። የኢትዮጵያን ይግዙ በሚል መሪ ቃል የተዘጋጀው 14ተኛው የኢትዮቻምፐር አለም ዓለም አቀፍ የንግድ ትርኢት ዛሬ ተከፈተ። ከሁለት መቶ መቶ ከሁለት መቶ በመቶ በላይ የአገር ውስጥ አምራቾችና የውጭ የተሳተፉበት ሲሆን ለቀጣይ አራት ቀናትም ይቆያል ተብሏል። የንግዱን ማህበረሰብና ሸማቾቹን በማገናኘት ባለፈው ለእውቀት ፈጠራና የቴክኖሎጂ ሽግግር እንዲሁም ጥራትና ውድድርን መሰረት ያደረገ ግብይቱ እንዲጠናከር ከማስቻሉ በላይ የግሉ ዘርፍ ከሀገራዊ ተሳትፎን ባለፈ ቀጠናዊና ዓለም አቀፋዊ ድሎችን ለመጠቀም ያስችሏል ሲሉ ጣምራ አዘጋጆቹ የንግድ ምክር ቤቱና የንግድ ቀጠናዊ ትስስር ሚኒስቴሮች ገልጠዋል። ወደ ሌላው ዜና ስናልፍ በአስራ ሁለት ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ የተገኙ አራት ግለሰቦች በስርዓት ተቀጡ። ድርጊቱ የተፈጸመው በምስራቅ ሐረርጌ ዞን ደደር ወረዳ ውስጥ ሲሆን አራቱ ግለሰቦች በአስራ ሁለት ሴት ህጻናት ላይ ግርዛት ሲፈጽሙ በመገኘታቸው ነው በስርዓት እንዲቀጡ የተደረገው። የደደር ወረዳ ኮሚኒኬሽን ጽሕፈት ቤት መግለጫ እንደሚያሳየው አንደኛ ተከሳሽ ሶፊያ መሐመድ፣ ሁለተኛ ተከሳሽ ኢሊሊ አብዲና ናህሊ አብዲ የተባሉ ህትማማቾች እና ሶስት ተከሳሽ ኬዲያ ኢብራሂም የተባሉት ግለሰቦች በተለያዩ ቀናት በ12 ሴቶች ላይ ህጻናት ላይ የግርዛት ድርጊት ሲፈጽሙ እንደነበር ነው የተገለጠው። አንደኛ ተከሳሽ የሆነችው ሶፊያ ጳጉሜ 1 2016 ዓ ም ከቀኑ አምስት ሰዓት ላይ በደደር ወረዳ ብዮነጋ ቀበሌ ውስጥ ስድስት ህጻናት ላይ የግርዛት ድርጊት ስትፈጽም ከህብረተሰቡ በደረሰ ጥቆማ በቁጥጥር ስር ውላለች ተብሏል። ሁለተኛው ተከሳሽ ደግሞ እህትማማቾች መስከረም አንድ ቀን 2017 ዓ ም በአምስት ሴቶች ላይ ይህንኑ ድርጊት ሲፈጽሙ በመገኘታቸው ነው በፖሊስ ቁጥጥር ስር እንዲውሉ የተደረገው። ሶስተኛዋ ተከሳሽ በተመሳሳይ መልኩ ጥር 25 ቀን 2017 ዓ.ም በስድስት ሴት ልጆች ላይ የግርዛት ድርጊት ልትፈጽም ስትል ለፖሊስ በተደረገው ጥቆማ ግርዛቱን ሳይከናወን በቁጥጥር ስር አውሏታል። ፖሊስ ከደደር ወረዳ አቃቢ ሕግ እና የሴቶች ህጻናትና ጽፈት ቤት ጋር በመቀናጀት የድርጊቱን ፈጻሚ ተከታትሎ በቁጥጥር ስር በማዋል የምርመራ መዝገቡን በህክምና ማስረጃ አጠናክሎ አቃቢ ሕግ ልኳል። አቃቢ ሕግም በወንጀል ሕግ ቁጥር 565 በየትኛውም የእድሜ ክልል የሚገኙ ሴቶችን በመግረዝ ወንጀል ክስ መስርቶባቸዋል። ክሱንም የተመላከተው የደደር የወረዳ ፍርድ ቤት አራት ተከሳሾች በጎጂ ልማዳዊ ድርጊቶች አማካኝነት የሴት ልጅ ማዕፃንን ላይ ጉዳት ማድረሳቸውን በበቂ ማስረጃ አረጋግጧል። በዚህም የተነሳ አንደኛ ተከሳሽ በአንድ ዓመት ከስድስት ወር እስራትና በአንድ በአንድ ሺ ብር መቀጮ እንድትቀጣ ሲወስን፣ ሁለተኛ ተከሳሽ ህትማማቾች በአንድ ዓመት እስራት እንዲቀጡ ተወስኖባቸዋል። ሶስተኛዋ ተከሳሽ በስድስት ወር እስራት እንድትቀጣ የካቲት 30 ቀን 2017 ዓ.ም በኋላው ችሎት የደረር ወረዳ ፍርድ ቤት ውሳኔ ማስተላለፉን ብስራት ሬዲዮ ዘግቧል። በመቀሌ ከተማ 47 የአፈጣጠር ችግር ያለባቸው በዝቅተኛ የኑሮ ደረጃ የሚገኙ ህጻናት በመለየት እገዛ እንዲያገኙ እየተሰራ ነው ተባለ። ባሳለፍ ነው ሳምንት በሀገር አቀፍ ደረጃ የተከበረውን የአፈጣጠር ችግር ያለባቸውን ህጻናት ሳምንት ምክንያት በማድረግ ኒያ ፋውንዴሽን ከትግራይ ክልል ጤና ቢሮ ጋር በመተባበር 47 የአእምሮ እድገት ውስንነትና ሌሎች ተዛማጅ ችግሮች ያሉባቸውን ህጻናት በመለየት እገዛ እንዲያገኙ የተሰራ መሆኑን ነው የገለጠው። የኒያ ፋውንዴሽን ስራ አስኪያጅ የሆኑት ወይዘሮ ሌኒ ዳምጠው እንዳሉት ከሆነ ድርጅቱ የዛሬ 23 ዓመት ገደማ የተቋቋመና አዲስ አበባን ጨምሮ በተለያዩ የክልል ከተሞች እየተዘዋወረ የአፈጣጠር ችግር ያለባቸው ህጻናት እየለየ ግንዛቤ ማስጨበጫ ትምህርትና የገንዘብ ገንዘብ ድጋፍ ሲያደርግ መቆየት ተናግረዋል። በዚህ መሰረትም በመቀለ ከተማ ሰሃዊ ንጉሥ ትምህርት ቤት ላይ በተደረገ አፈጣጠር ችግር ያለባቸው ህጻናት የመለየት ሂደት 47 ህጻናት የተለያዩ ሲሆኑ አስፈላጊውን ምርመራ ከተደረግላቸው በኋላም የህክምና እርዳታ የገንዘብ ድጋፍ ብሎም የምክር አገልግሎት እንደየ አስፈላጊነቱ እንደሚሰጣቸው ገልጠዋል። በልዩነቱ ደግሞ የገንዘብ ድጋፍ ከሚያስፈልጋቸው ውስጥ ለአምስቱ እያንዳንዳቸው የዘጠና ሺህ ብር የገንዘብ ድጋፍ በመስጠት ስራ መጀመር የሚችሉበት እድል ይመቻቻል ተብሏል። ወይዘሮ ለኔ አክለውም የድርጅታቸው አላማ የአእምሮ እድገት ውስንነት ያለባቸው ህጻናት ቤተሰቦቻቸው ያለባቸውን ችግር አሸንፈው ራሳቸውን የሚችሉበት ምቹ ሁኔታ መፍጠር ነው ሲሉ ለጣቢያው ተናግረዋል። በግድያና በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት ተቀጣ። በምዕራብ ጉጂ ዞን አባያ ወረዳ ውስጥ በግድያና በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት መቀጣቱን የምዕራብ ጉጂ ዞን ፖሊስ አስታውቋል። ከምዕራብ ጉጂ ዞን ኮሚኒኬሽን ጽህፈት ቤት ብስራት ሬዲዮ አገኘት ያለችው መረጃ እንደሚያመለክተው ተከሳሹ ጀቦ ኮንቾሬ የተባለው ግለሰብ በፈጸመው የግድያና የመድፈር ጥምር ወንጀል ክስ ቀርቦበታል። ተከሳሹ ግለሰብ ድርጊቱን የፈጸመው ዕድሜዋ ለአቅመ ሔዋን ያልደረሰች ልጅ መሆኑ ላይ ተገልጦ ፖሊስ በተጎጂዋ ላይ የደረሰውን ጥምር ጥቃት ከአቃቢ ሕግ ጋር በመሆን ያጣራ ሲሆን ተጎጂዋ በደረሰባት ጥቃት ህይወቷን ማለፉን በሕክምና ማስረጃ ማረጋገጡን ገልጧል። አቃቢ ሕግም የምርመራ መዝገቡን ተመልክቶ ተከሳሹን በወንጀል ሕግ ቁጥር 626 ንዑስ አንቀጽ አምስት መሰረት በተጎጂዋ ግለሰቦች ላይ የተፈጸመው የመድፈር ጥቃት ሞትን ያስከተለ መሆኑን በመጥቀስ ክስ መስርቶበታል። የአቃቢ ሕግ ክስ ሰን ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛ ፍርድ ቤት ተከሳሹ ሙሉ ለሙሉ ጥፋተኛ ሆኖ በመገኘቱ የካቲት 28 ቀን 2017 ዓ.ም ምረት በኋላው ችሎቱ በ23 ዓመት ጽኑ ስርዓት እንዲቀጣ ወስኖበታል። እድሳት ሲደረግለት የቆየው የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ በቅርቡ አገልግሎት መስጠት ይጀምራል ተባለ። ዲዛይን ወጦላቸው እንደ አዲስ እየለሙ ካሉት የአዲስ አበባ ፓርኮች መካከል አንዱ የሆነው የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ በቅርቡ አገልግሎት እንደሚሰጥ የአዲስ አበባ ከተማ አስተዳደር የህዝብ የህዝብ መዝናኛ ቦታዎችና ፓርኮች አስተዳደር ኮርፖሬሽን አስታውቋል። የኮርፖሬሽኑ ምክትል ስራ አስፈጻሚ አቶ ዋለልኝ ደሳለኝ ለብስራት ሬዲዮ ቴሌቪዥን እንደተናገሩት አዲስ አበባ አሉኝ የምትላቸው በርካታ ፓርኮች ቢኖሯትም በውስጣቸው የሚሰጡት አገልግሎት ውስን ነው ተብሏል። ይህም በመሆኑ ለህፃናት፣ ለወጣቶች እንዲሁም ለሁሉም ፆታና እድሜ አገልግሎትን መስጠት የሚያስችላቸው ደረጃ ላይ የሚገኙ አለመሆናቸውን አንስተዋል። ይህ ችግር ለመፍታት በሚመለከተው አካል በኩል የአዲስ አበባ ነባር ፓርኮችና ሌሎችን ምቹና ሀሳቢ እንዲሆኑ ለማድረግ ጥረት እየተደረገ ይገኛል ብለዋል። የእድሳትና የማሻሻል ስራ እየተከናወነላቸው ከሚገኙ ፓርኮች መካከል የኢትዮ ኩባ ፓርክ አንዱ እንደሆነ የገለጹት አቶ ዋልኝ አፍንጮ አፍንጮ በር አካባቢ የሚገኘው የኢትዮ ኮሪያ ወዳጅነት ፓርክም እንዲሁ ሌላኛው ነው ብለዋል። የኢትዮ ኮሪያ ዝማቾች መታሰቢያ ፓርክ ከዚህ ቀደም በውስጡ የነበሩት አገልግሎቶች እጅግ በጣም ውስል በመሆናቸው ለሕፃናትና ወጣቶች የሚሆኑ የማረፊያ ቦታዎች፣ የመጸዳጃ አገልግሎቶችና የውሃና የካፌ አቅርቦት በተገቢው ሁኔታ ያሟላ አልነበረም በማለት ምክትል ስራ አስፈጻሚ ተናግረዋል። ፓርኩ ዘመናዊና ደረጃውን እየጠበቀ እንዲሆን የማድረግ ስራ ሲሰራ መቆየቱን ጠቅሰው በአሁኑ ወቅት ከ80 በመቶ በላይ የሚሆነውን የፓርኩን እድሳት ለማጠናቀቅ እየተሠራ ይገኛል። ፓርኩ በቅርቡ አገልግሎት መስጠት ይጀምራል ብለዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን በቀጣዩ ሳምንት በአንጎላ ሊመክሩ ነው ተባለ። በአንጎላ ዲሞክራት ሪፐብሊክ መንግስትና በኤም 23 አማጺ ቡድን መካከል በአንጎላ አስተባባሪነት በምስራቅ ኮንጎ ያለውን ግጭት ለማስቆም ያለመ የሰላም ድርድር በቀጣዩ ሳምንት ማክሰኞ በአንጎላ ዋና ከተማ ሉዋንዳ እንደሚጀመር የአንጎላ ፕሬዚዳንት ጽፈት ቤት አስታውቋል ቀኑ የተቀጠረው የኮንጎ ፕሬዚዳንት ፊሊክስ ቺሴኬዲ ሉዋንዳ ከገቡ በኋላ በኪንሻሳ የሚገኘው መንግስት ከኤም 23 አማጽያን ጋር ቀጥተኛ ውይይት ለማድረግ መስማማቱን አንጎላ ካስታወቀች ከአንድ ቀን በኋላ ነው ተብሏል። በመጨረሻም ሻዕቢያ በፕሪቶሪያው ጉዳይ ላይ ያለው ነገር ይዘን እናት ትግራይ ላይ ያለውን ትኩሳት አንብበን የዕለቱን ዜና እናጠናቅቃለን። በፕሪቶሪያ ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር የተሰልፈህ የኢትዮጵያን መንግስት ማስወገድ የሚቻልበት እድል ካለ ብለህ መንቀዥቀዥ በጣም አደገኛ ነው አሉ አቶ ጌታቸው ረዳ፣ የትግራይ ጊዜያዊ አስተዳደር ፕሬዚዳንት። አቶ ጌታቸው ረዳ እንደተናገሩት ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት ከነዚህ ውስጥ አንዱ እንደሆነ አውቃለው ብለዋል። የኤርትራ መንግስት ከፌዴራል መንግስቱ ጋር በመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድነው ግጭት ውስጥ የሚገባው? ምክንያቱም ትግራይን ሙሉ በሙሉ ከካርታ ለማውጣት እንቅስቃሴ ያስቆመን ስምምነት ስለሆነ ነው። ከኤርትራ መንግስት ጋር ሰላም ለመፍጠር አለብን የሚሉ እምነት ነበረኝ። የተወሰነ እንቅስቃሴም አድርግ ነበር የኤርትራ